ጠንካራ ፓርቲ ውስጥ የሚፈጠሩ ጠንካራ አመራሮች ጠንካራ መንግስትን ስለሚመሩ ነው። ፓርቲው ጠንካራ ሲሆን በጠንካራ አመራር የሚመራ ከሆነ ጠንካራ አባላት ያሉት ከሆነ ጠንካራ አደረጃጀት ያለው ከሆነ ጠንካራ ተቁጥ ተልቆ አፈጻጸም ያለው ከሆነ ከዛ የሚመነጭ ጉልበት ጠንካራ መንግስትን ይፈጥራል ነው። ይሄ ነው ጠንካራ መንግስት መመስረት ማለት ነው። ፓርቲው ደግሞ ከተሽመለመደ ከተልፈሰፈሰ መንግስት መዋቅሩ ደግሞ የበለጠ ደካማ ይሆናል ነው። የመንግስቱ መዋቅር ስንፍና ብለር እንኳን በእኛ ላይ የተመሰረተ መሆኑን ማወቅ አለባቸው። ብልፅግና ፖለቲካ የአሻራ ፖለቲካ ነው። ባለህበት ምን ሰራ፣ ባለሽበት ምን ሰራሽ ነው ጥያቄ። ዩሃቱ ካውንት ታሪክ ነው፣ ተሰንዶ ነው የሚቀመጠው ሪከርድ ነው። ስለዚህ ምንድነው የሰራሁት ለብልጽግና፣ ለይዝ እኔ አንድ ወር ሲቆይ እኔ ሁለት ወር ሲቆይ እኔ አንድ አመት ሲቆይ እኔ ሁለት አመት ሲቆይ ምንድነው አሻራዬ፣ ለዞኑ፣ ለከተማው፣ ለገጠሩ ውሃ ሰዋቁር ነው። ቆሻሻ የሚፈጥረው የሚሄድ ከሆነ ወንዝ ውሃ እንኳን ንጹህ ነው። ደም ክሎት ሲያደርግ በሽታ ነው የሚፈጥረው። ስራም ካልተሰራ ነው ለሰውየው ለራሱ ነው መጀመሪያ በሽታ የሚፈጥረው። ሚሰራ ስለሆነ እየተደሰተ ነው የሚሄደው። ሀፒነስ ነው የሚጨምርለት፣ ሚሰራ ሰው ውጤት እያየ ስለሚሄድ ማለት ነው። ማይሰራ ከሆነ ይሄም አልተሰራም ያንን ከዛ በኋላ የሚሰራውን ሰው ማጠልጠል ነው የሚሄደው። በቃ የሚሰራውን ሰው ጠልፎ ለመጣል ነው የሚሄደው፣ ማይሰራው ሰው ማለት ነው። ሚሰራውስ ጊዜ የለውም ለዛ። ጉልበት ለውጤት፣ እውቀት ለውጤት፣ ማለት ጊዜን ለውጤት። ህዝቡ የሚፈልገው ውጤት አፈርና ውሃን ማገናኘት የቆሸሹ እጆችን ማየት ላብ ከግንባር ስንጠባጠብ ማየት ሰው ደፋ ቀና ስል ማየት ሰው ስሮት ማየት። የእኛ ችግር ይሄ ነው። ይህንን ደግሞ እኛ ነን ልክ እንደ ሻማ እየቀለጥን ለሌላው ማብራት